አንድያ ልጅሽን ኢየሱስን አቅፈሽ ከዮሴፍ ከሰሎሜ ጋር የግብጽን በረሃ ሐሩሩን አቋርጠሽ ወጥተሽ ወርደሽ ሸሽተሽ ረሃብና ጥማት ሲፈራረቁብሽ አዝነሽ ከፍቶሽ ሳለ ማረፊያ አልሰጡሽም ለደከመ ጎኖሽ። አሰብኩት ያንን መከራ አሰብኩት የንባሽን ሐዘን እንቅፋት እንኳ ያባባል በእናት አንጀት ሲመዘን ሐሩሩን በእናት አቅም ስደትን ውሃ ሳይቀምሱ እሳት ነው የበረሃዲን ካይኖችሽ እምባ መፍሰሱ ወለላይቱ ሆይ የእግርሽ ንቃቃት የእጅሽ ዝለቱ እሰው ፊት ግርፋት የመንከራተቱ መድህኑን ታቅፈሽ ፈተነሽ በብርቱ ተራብሽ ተጠማሽ ተገፋሽ ተሰድብሽ አለሙን ታቅፈሽ ወደ አለም ተሰደድሽ ሰማይ አይንሽ ሆነ እምባሽም ክረምቱ በሄሮርስ እና በረሃ ስደቱ በረሃብ ላይ ጥማት በአሸዋ ላይ ፀሐይ በፀሐይ ግለቱ እንዴት ተሰቃዩ እግሮችሽ ሁለቱ። መልክሽ ሌላ ፀሐይ ንጽህና ሸርግብ እንደ ችግረኛ አንቺን ማን ሊመግብ? የማን ናት እያሉ ከየት ናት እያሉ እንደ ወንጀለኛ አይታውሽ በክፉ ትሁት ለመናሽን ገፍተው ታልፉ በሽርግፍ ርግፍ እጆችሽ ስለዋል ህፃን በመታቀፍ ጭንቅሽን አበዛው የኔ አንጀት ይታጠፍ። ተመለሺ ድንግል፣ ነይ በጽጌ ወራት ነይ ሀገርሽ ጊቢ ነይ ሀገሬን ማርያት ነይልንም አምላክ ንኢ ተመለሺ የአስራት ሀገርሽን ኢትዮጵያን አስታውሺ። ትዚህ በልሽ ጣና ትዚህ በልሽ ጉስቋም አማልጅን ከልጅሽ ሁሉን እንቋቋም። ማአዛ ድንግል ሆይ ነይ በወርቅተ ክልል ነይ በአበባ ጉንጉን እንዳ ጊዮርጊስ ሰማት ልጆችሽን ባርኬም መስሩሀት ለግ